ባይፈርድላትም ትመጣለች፣ ባይመልስላትም ትመጣለች። ለምን ቆያችሁ ልባም ሴቶች? እኔ ምሳሌ ጌቱ ይባላለሁ። የአዋሳ ሕይወት ብርሃን ቤተክርስቲያን አገልጋይ ነኝ። በዚህ አጋጣሚ ይህንን አገልግሎት እንዳገለግል እግዚአብሔር እድል ስለከፈተልኝ በጣም ነው ጌታን የምባርከው። ዛሬ ከኔ ጋር ጥቂት ስለ አንዲት ሴት ጸሎት ጌታ ያስተማረኝን ነገር ሼር ለማድረግ ነው የመጣሁት። ሉቃስ ወንጌል ምዕራፍ 18 ላይ የምትገኝ ሴት ናት። ይቺ ሴት እና ታሪኳን ጠና መጽሐፍ ቅዱሳችንን ስናነብ መበለት እንደሆነች ባል እንደሌላት ይናገራል። ሌላ ደግሞ ድሃ እንደሆነች ይናገራል። መጽሐፍ ቅዱሱን ላንብብና ከዛ በኋላ በዚህ ሴት ታሪክ የሆነውን ነገር ኢየሱስ የተናገረውን ምሳሌ ለማብራራት ሞክራለሁ። እንደዚህ ይላል፣ በኢየሱስ ስም አነባለሁ። ሳይታክቱ ዘውትር እንዲጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰው የማያፍርም አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላ ጋር ይፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ ጌታም አለ አመፀኛው ዳኛ ያለውን ስሙ እግዚአብሔርን እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም ምን እላቸዋለሁ ፈጥኖ ይፈርድላቸዋል ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን እያለ ይቀጥላል ታሪክ ኢየሱስ ክርስቶስ ነው ይህንን ምሳሌ ለደቀ መዛሙርት እየተናገረ ያለው ሳይታክቱ መጸለይ እንዳለባቸው ሳይታክቱ ማለት ተስፋ ሳይቆርጡ መልስ ቢያገኙም ባያገኙም መልስ ቢመጣም ባይመጣም ሳይታክቱ ለመጸለይ እንዲችሉ የነገራቸው ምሳሌ ነው ይሄ ምሳሌ ላይ የምናየው አንድ እግዚአብሔርን የማይፈራ ዳኛ ሰውንም ደግሞ ማያፍር ዳኛ ነው። ለሰው ደንታ የሌለው ለሰው አክብሮት የሌለው እና ደግሞ እግዚአብሔርንም የማይፈራ ዳኛ ነበረ። ነገር ግን የሷ ፍርድ ያለው ወይንም ደግሞ ፍርድ እንዲሰጥላት እሱ እጅ ላይ ወደቀች እቺ መበለት እና ምንድነው ያለችው? መታ ከባላጋራ ይፍረድልኝ። መጽሐፍ ቅዱሳችን ምን እንደ ተቸገረች አይነግረንም። ግን ከባላጋራዋ ከጎረቤቷ ጋር የሆነ ክርክር ነበራት የሆነ እሰጥ አገባ ውስጥ እንድትገባ ያደረጋት ነገር ነበረ እና ያንን ደግሞ ፍርድ የሚሰጠው ወይንም ደግሞ ያንን ማስታረቅ የሚችለው ይሄ ዳኛ ነበረ። ነገር ግን እሱ ሁል ቀን ትመጣለች፣ ሁል ቀን ትመጣለች፣ እሱ ሊያስታርቅላት ወይንም ደግሞ ሊፈርድላት አልቻለም። ምክንያቱም እግዚአብሔርን የሚፈራ ሰው ስላልነበረ፣ ሰውንም የማያፍር ሰው ስላልነበረ ማለት ነው። እኔ በጣም እዚህ ቦታ ላይ ልቤን ነካኝ። ኢየሱስ ክርስቶስ ሳይታክቱ ዘውትር ሲጸልዩ ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። የሚለው ፖይንት ላይ ወይም ነጥብ ላይ አለመታከት አለ፣ ዘውትር የሚል ነገር አለ። አለመታከት አለመሰልቸትን ያሳያል። ዘውትር የሚለው ደግሞ ኮንሲስተንሲን ያስፈል ሁል ቀን እለት በእለት ጸሎት የየእለት ሕይወት እንጂ የሆነ ቀን ጸልየን የሆነ ቀን ማን ጸልየው ነገር አይደለም። እኛ በሕይወታችን በሚገጥመን ነገር ላይ ሁል ቀን መጸለይ በሕይወታችን እግዚአብሔር ጋር መገናኘትን እንዲያመጣ ያደርጋል። ስለዚህ ስጸሎታችን ሳይንታክት መሆን አለበት፣ ሳንሰለች መሆን አለበት። ሁለተኛ ደግሞ ሁል ቀን መሆን መቻል አለበት፣ ዘውትር መሆን አለበት። እቺ ሴት የገጠማት ዳኛ በጣም መጥፎ ዳኛ ነው። ትክክለኛ ዳኛ አይደለም። ነገር ግን እቺ ሴት ሳትታክት ሁል ቀን ትመጣለች። እንደማይፈረድላትም እያወቀች የመጽሐፍ ቅዱስ አስተማሪዎች ይሄንን ቦታውን ሲናገሩ ይሄ አመፀኛ ዳኛ የሆነ ፍላትፎርም ላይ የሆነ ሜዳ ነገር ላይ ድንኳን ድኩኖ ነው እነዚህ ዳኞች የሚቀመጡት፣ ይላሉ እና በዙሪያው ተራራዎች አሉ፣ ጉብታ ጉብታዎች አሉ እና እዚህ ዳኛ ጋር ለመምጣት ወይም ደግሞ ፍርድ ለማስፈረድ እንትኖች አሉ አስተባባሪዎች አሉ ከዳኛው በፊት ቀድሞ ሰውን የሚያገኙት። ከዛ በኋላ ምንድን ነው ችግርህ ወይም ምንድን ነው ችግርሽ ብለው ከጠየቁ በኋላ ችግራቸውን ከሰሙ በኋላ ነው ዳኛው ጋር የሚያመጧቸው። ያመጧቸው። በዛን ጊዜ የነበረው የፍርድ አካሄድ እንደዛ ስለነበረ ማለት ነው። እና ግን ይችን መበለት ሚጠጋ ተጠግታ እንትኗን የሚሰማ ሰው የለም። ምክንያቱም ብዙ ጊዜ ብራይብ ያደርጋሉ ሙስና ይሰራሉ። ብር ያላቸው ገንዘብ ያላቸው ዘራቸው ጥሩ የሆነ ከነዛ ሰዎች ጋር የሚግባቡ የሚስማሙ ሰዎች ናቸው። ብዙ ጊዜ እንደዛ አይነት ነገር የሚያደርጉት እና እች ሴት ግን እንደተነገረን በጣም ምስኪን ሴት ናት። ባል የላትም፣ የሚከራከርላት የላትም፣ ብቻዋን ናት። ደህና ናት፣ ምስኪን ናት። እና እንደዛ ለማድረግ ስላልቻለች በጉብታው ላይ ወጥታ ነው ከባላ ጋር አይ ፍረድልኝ እያለች የምትጮኸው። ፊቱ እንኳን ቀርባ አይደለም ብለው ይላሉ የመጽሐፍ ቅዱስ አስተማሪዎች ማለት ፊቱ እንኳን ቀርባ የመናገር እድል እንኳን አልተሰጣትም ነበር ይባላል። እና በየጉብታዎቹ እየወጣች ከባላ ጋራ ይፍረድልኝ፣ ከባላ ጋራ ይፍረድልኝ፣ ከባላ ጋራ ይፍረድልኝ እያለች ነበር የምትጮኸው። ዛሬም ትመጣለች ከባላ ጋራ ይፍረድልኝ፣ ነገም ትመጣለች ከባላ ጋራ ይፍረድልኝ፣ ከነጎዲያም ትመጣለች ከባላ ጋራ ይፍረድልኝ እያለች ትጫዋለች። ይመለስላትም አይመለስላትም፣ ሰውየው ይስማትም አይስማትም፣ ጸሎቷን፣ ጥያቄዋን ታቀርባለች። ኢየሱስ ክርስቶስ ይሄንን አመፀኛ ዳኛ ተመልከቱታል። ምክንያቱም አንድ ቀን ከእለታት አንድ ቀን የሷን ድምጽ መስማት ሰለቸው ይሄ ሰውየው ትመጣለች ከባላ ጋር ይፍረድልኝ። ዛሬም ትመጣለች ከባላ ጋር ይፍረድልኝ። በጣም በጣም በጣም ማይለቅ ማትለቅ ችክ ያለች ጸሎቷን ማታቆም ማታቋርጥ ንግግሯን ጥያቄዋን እስኪመለስላት ድረስ ማትገባ አይነት ሴት ሆነችበት እና ምን አለ፦ እግዚአብሔርን ባልፈራ ሰውንም ባላፈር እንዳታስቸግረኝ እንዳታደክመኝ የእሷን ድምፅ ከመስማት ይቀልልኝ ከሆነ ብዬ እፈርድላት አለዋል። ወገኖች እኔ በጣም ልቤን የነካው የዚች ሴት ዘውትር መጸለይ፣ የዚች ሴት ሳይታክቱ መለመን፣ ይሄንን ክፉ ዳኛ እንኳን ሀሳቡን እንዲትለውጥ አድርጓል። ሀሳቡን እንዲቀይር አድርጓል። ከዛ በኋላ ፍርድ እንዲሰጣት አድርጓል። ኢየሱስ የተናገረው ይሄ ይሄ አመፀኛ ዳኛ እንኳን ዘውትር ለሚጠይቁት ሳይታክቱ ለሚጠይቁት ሰዎች ሳይታክቱ ለሚለምኑት ሰዎች ይፈርድላቸዋል። እልቁንስ እንግዲያውስ እግዚአብሔር ምንድን ነው የሚለው? ጌታ አመፀኛ ዳኛ ያለውን ስሙ ይልና ጌታ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ለሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም? ምን እላቸዋለሁ፣ ፈጥኖ ይፈርድላቸዋል። ጌታ ፈጥኖ ይፈርድልናል። ምክንያቱም እኛ የሚወደን አባት ነው ያለን። የእኛን ድምጽ ሊሰማ የሚናፍቅ አባት ነው ያለን። የእኛን ድምጽ የሚናፍቅ ዳኛ ነው ያለን። እኛ እንደዚህ ዓመፀኛ አይነት ዳኛ አይደለም ያለን። ስለዚህ በሕይወታችን ልናደርገው የሚገባው ነገር ሁል ጊዜ ሳንታክት ጸሎታችንን መጸለይ አለብን ማለት ነው። ጸሎት ስንጸልይ ሳንታክት ዘውትር ልንጸልይ ይገባል። ለምን? የሚመልስ አምላክ፣ የሚመልስ ዳኛ ስላለ። እና እኔ በጣም ብዙ ጊዜ ጸሎትን እንደናቋርጥ የሚያደርጉ ነገሮችን አሰብኩኝ። ለምንድን ነው ዘውትርም አልጸልየው? እኔ አንዳንዴ ሳስበው ለምንድን ነው ዘውትርም አልጸልየው? ለምንድን ነው ሚታክተኝ ብዬ ራሴን ሳስብና ሳጠና ማለት ከእግዚአብሔር ዘንድ ቶሎ መልስ ሳይመለስልን ሲቀር ይደክማል። ልክ እንደዚህ ሴት ቶሎ አልፈረደላትም፣ ይሄ አመፀኛ ያታክታት ነበር። መምጣት መምጣት እንዳትመጣ ያደርጋት ነበር፣ መልስ አለማግኘት። ከእግዚአብሔርም ዘንድ አንዳንዴ መልሳችን ቆይቶ ነው የሚመጣው፣ ቶሎ ላይመጣ ይችላል። እግዚአብሔር በጥያቄዎቻችን ላይ፣ በችግሮቻችን ላይ፣ በእንቁቅልሾቻችን ላይ እግዚአብሔር አንዳንዴ ቶሎ አይመጣም፣ ቶሎ አይመልስልንም። ነገር ግን ቶሎ በማይመለሱ ጸሎቶቻችንም ላይ ጸሎቶቻችንም ላይ ሁል ጊዜ ልንጸልይባቸው የሚገባ ትእዛዝ ነው የተሰጠኝ። ቶሎ ብመልስም የሚገርመው እግዚአብሔር ኢየሱስ ክርስቶስ ያለው ፈጥኖ ይመልስላችኋል ነው። ዘውትር ለሚጸልዩ ሳይታክቱ ለሚጸልዩ ሰዎች እግዚአብሔር የሚፈርደው እግዚአብሔር የሚመልሰው ፈጥኖ ነው የሚመልሰው ስለዚህ ዘውትር ልንጸልይ ዘውትር ከእግዚአብሔር ጋር ግንኙነት ላይ ምክንያቱም ጸሎት ከእግዚአብሔር ጋር የምንገናኝበት ሕይወት ነው። ከእግዚአብሔር ጋር የምናወራበት፣ እግዚአብሔር ለእኛም ያወራበት፣ እኛም ለእግዚአብሔር የምናወራበት ሕይወት ነው ጸሎት። ጸሎት ኮኔክሽን፣ ጸሎት ግንኙነት ነው። ጸሎት ህብረት ነው፣ ከእግዚአብሔር ጋር የምናደርገው ህብረት ማለት ነው። እና እግዚአብሔር ይሄን ጸጋ ያብዛልን። ሁልጊዜ ያልተመለሱ ጸሎቶች ያደክሙናል ያላገኘ ናቸው። በእጆቻችን ያልገቡ ጸሎቶች በጣም ያደክሙናል፣ ቅር ያሰኙናል። ለምን እግዚአብሔር አልመጣም? ለምን እንቁቅልሼን አልፈታም? ለምን አልሰጠኝም? ለምን አላገኘሁትም? ለምን ቶሎ አልመለሰልኝም? የሚሉ ነገሮች ጸሎታችንን እንድናቆም ተስፋ እንድንቆርጥ ያደርገናል። እኔ በጣም ስለ ጸሎት ሳስብ ስለ ዘካርያስና ስለ ኤልሳቤት በጣም ነው የሚገርመኝ ማለት ዘካርያስ በእጣ ክፍሉ ሲያጥን ገብቶ፣ ምክንያቱም ካህን ስለነበረ መልአኩ መጥቶ፣ ዘካ ማን ነው፣ ዘካርያስ ወይ፣ ጸሎት ተሰምቶልሃል ነው ያለው። እና ጸሎት ተሰምቶልሃል ሲለው የማመን ልቡ ከዳው። ምክንያቱም ሄዶ ጠብቆ ጠብቆ ጠብቆ ጠብቆ እግዚአብሔር ቀርቷል፣ እነሱ ቤት ምክንያቱም እንደ ወጉም ቢሆን ልክ የሳራና የአብርሃም ሕይወት ነው እዛ ቤትም የተደገመ አርጅታለች። ኤልሳቤጥ አርጅታለች። ስለዚህ ልትወልድ በማትችልበት እድሜ ላይ ያለችው፣ ነገር ግን እግዚአብሔር በመጨረሻ እግዚአብሔር ጸሎታቸውን መለሰ። እና ለእግዚአብሔር ምኑም አይደለም የጊዜ ጉዳይ ማለት አንዳንድ ጊዜ በእኛ የሰዓት እሳቤ እንጂ የምናስበው በእግዚአብሔር የሰዓት እሳቤ ልናስብ አንችል። እግዚአብሔር ያንን ነገር ሊያደርግ የሚችለው በሁሉም ሰዓት፣ እግዚአብሔር አንድን ነገር ሊያከናውን የሚችለው በነገ ከነገ ወዲያ ብለን ለሰው እንደምንቀጥረው ልንቀጥርለት አንችልም። ምክንያቱም ሁሉም ቀን፣ ሁሉም ዘመን፣ ሁሉም ሰዓት የእግዚአብሔር ስለሆነ ደግሞ በስል በሰዓታት ላይ በአመታት ላይ በቀናት ላይ ስልጣን ያለው ጌታ ስለሆነ በሁኔታዎች ላይም ስልጣን ያለው ጌታ ስለሆነ ማለት ነው እና እግዚአብሔር መቼ ትመጣለ? መቼ ታደርጋለ? እንዴት ታደርጋለ? አይባልም። ሲያደርግ እንደፈለገው ያደርጋል። ሲያደርግ እንደወደደው ያደርጋል። ሲያደርግ እንደፈቃዱ ያደርጋል። ግን እኛ እንጠብቀዋለን ወይ ኤልሳቤጥ እና ዘካርያስ በቃ ረስተውት ነበር። ከዛ ካለማመኑ የተነሳ ይህ እንዴት ይሆናል? አለ። ይህ እንዴት ይሆናል? ይህ እንዴት ይሆናል ያስባለው ነገር የራሱ ፊዚካል ነገር ነው። የራሱ ያለበት የእድሜ ደረጃ ነው እንደዛ እንዲጠይቅ ያደረገው እንዲ ሊተናገን ለመላኩ መልስ እንዲመልስ ያደረገው። ስለዚህ አንዳንዴ አንዴ ጸልየን ጸልየን ጸልየን ጸልየን ትተናቸው በሄድናቸው የጸሎት ጥያቄዎቻችን እግዚአብሔር ይመጣል። ባናቋርጥ ጸሎታችንን ባናቆም ሁል ጊዜ እግዚአብሔርን በመፈለግ ልብ ፊትለፊቱ ብንመጣ እግዚአብሔር በህይወታችን ያለውን የጸሎት ጥያቄዎቻችንን፣ እንቆቅልሶቻችንን የሚመልስ ወዳጃችን ነው። የሚመልስ አምላካችን ነው። የሚመልስ ጌታችን ነው። የሚመልስ ዳኛችን ነው። ጸሎታችንን የሚመልስና እኛን ሊያየን በጸሎታችን ጊዜ ምክንያቱም አንዳንዴ አንዳንድ ሰው ፊት ሁል ጊዜ ደጋግሞ መቅረብ በጣም ያስጠላል፣ ይደክማለን ዛሬም ልለምነው ነው። ይሄ ሰውዬ፣ አንዳንድ ቢሮዎች ስንሄድ ዛሬ ለምነን ነገም ልለምን እንችላለን፣ ነገ ለምነን ከነጎዳ ልንለምን እንችላለን። ግን ወሩን ሙሉ መለመን ሰውን ያስጠላል። ወሩን ሙሉ ሰውን መለመን በጣም ይደክማል፣ ያታክታል እና እግዚአብሔር ግን እንደዛ አይደለም። ወሩን ሙሉ አይደለም ዓመቱን ሙሉ ብንለምነው፣ ምርጦቼ ብሎ ጠርቶናል፣ ወዳጆቼ ብሎ ጠርቶናል፣ የኔ ልጆች ብሎ ጠርቶናል። ስለዚህ ልጆቹን ደግሞ ሊሰማ የሚናፍቅ ልጆቹን ደግሞ ሊያደምጥ የሚናፍቅ ወዳጅ አባት ነው ያለን። ስለዚህ በሕይወታችን ሊያደክሙ የሚችሉ የጸሎት ርሶች ሊኖሩን ይችላሉ። ሊያታክቱን የሚችሉ ጸሎት ርሶቻችን ሊኖሩ ይችላሉ። ኢየሱስ ግን ሳትታክቱ ሳታቋርጡ ዘውትር እንድትጸልዩ ይገባቸዋል ብሎ ይሄንን ምሳሌ የዚችን መበለት ሴት እኔ ዛሬም ለልባም ሴቶች የምመክረው ሐሳብ ዋናው ሐሳብ፣ ልባም ሴት ጸሎቷን እስክታገኝ ድረስ አታቋርጥ። ከእግዚአብሔር እስክትቀበል ድረስ አታቋርጥ። የምትቀበለው ወዲያው ቢሆንም እግዚአብሔርን አመስግና ሌላ ጸሎት ትቀጥላለች። ወዲያው ባትቀበልም ደግሞ እስክትቀበል ድረስ ከጌታ ጋር ያላትን ግንኙነት አንዳንድ ጸሎቶቻችን ቶሎ የማይመለሱት እኔ የሚመስለኝ እግዚአብሔር ከኛ ጋር ሊቆይ ይፈልጋል፣ የኛን ድምፅ ሊሰማ ይፈልጋል፣ የኛን ህልውና ሊያሸት ይፈልጋል። ስለዚህ አንዳንዴ ከሰጠን አንኖርለትም፣ አንመጣለትም፣ አናናግረው። ስለዚህ ድምጿን ልስማስቲ ልጄ ድምጿን ማለት ድምጿን ሰምቼ ልርካ፣ ደስ ይበለኝ እያለ ይመስለኛል አንዳንድ ጸሎቶቻችንን እግዚአብሔር ቶሎ የማይመልሰው ስለዚህ እግዚአብሔር ፊት መቆያዎቻችን ናቸው። እግዚአብሔር ፊት መክረሚያዎቻችን ናቸው ያልተመለሱ ጸሎቶቻችን። ስለዚህ ባልተመለሱ ጸሎቶቻችን ዘውትር ለመጸለይ ህይወታችንን ማስለመድ አለብን። እግዚአብሔር ደግሞ ይመጣባቸዋል። እመኑኝ፣ እግዚአብሔር ሊመጣባቸው ቀን ቀጥሮላቸዋል። ስለዚህ በህይወታችን እግዚአብሔርን ለመጠበቅ እግዚአብሔርን የእግዚአብሔርን መልስ ለማግኘት ህይወታችንን ማስለመድ አለብን። ጸሎትን ማስለመድ አለብን። ከዚህ ሴት የምንማረው ይሄንን ነው። እኔ እቺ ሴት በጣም ህይወቴ ነቅታኛለች። ባይፈርድላትም ትመጣለች፣ ባይመልስላትም ትመጣለች፣ ሁሌ ትመጣለች። ምክንያቱም ፍርዱ ያለው እሱ ጋር እንደሆነ ስለምታቅ ሳትታክት መጣች፣ ደግሞ መልሷን ይዛ ተመለሰች። ስለዚህ እግዚአብሔር ፊት ሁል ጊዜ ዘውትር እየጸለይን ሳይመለስልን የሚቀር የጸሎት ምላሽ የለም። እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ጸሎታችንን ያደጣል። እግዚአብሔር ይባርካችሁ በጣም ነው ማመስ